እጅህን እንደዚህ ብለህ እንደመጣኸው እንደዚሁ ጠላት አስሮታል። ይሄ ሰውዬ ብዙ ነገሩ ታስሯል። ኢኮኖሚው ታስሯል፣ ጤናው ታስሯል፣ ሪሌሽንሽፑ ታስሯል፣ ብዙ ነገርክ ታስሯል። የኢኮኖሚውም ቶ እግዚአብሔር ሰላምህን እንዲመልስ ዛሬ ጸልያለሁ። አሜን። ምን እንደማይታቃላችሁ አእምሮ፣ ኦልሬዲ ከቁጥጥር ውጭ እየወጣ እየሄደ ነው። አላወቅም ግን የአይምሮ ኬዝ አንተ ላይ እየመጣ ነው። ጭንቅላትህን እንደሚያምር ታውቃለህ ወይ? አውቃለሁ ያመኛል። ታውቃለህ። ኦልሬዲ በቃ እብድ ሊያደርገው ከተማው ላይ ራቆቱን ነው ማስሮጠው ብሎ የሚማማል አውሬ አየው። መንፈስ ዓለም ላይ የሰማይ አምላክ እግዚአብሔር እንደዚህ ይለኛል፣ ከዚች ማይክሮሰከንድ ጀምሮ ይህንን አውሬ ቀጥቼዋለሁ አለ። አሜን። በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን መታሆት፣ አሁን መታሆት። አሜን። አሁን አይምሮን ነፃ <laughs> አወጣው በጌታ ክብረ ኢየሱስ የሚባል የክርስትና ስም ያለው እናንተ ቤት መጥቶ ጸበል የሚመስል ነገር የሚረጭ አላው የሚረጭ አለ የሚረጭ ይሄ ሰውዬ በአንተ ሕይወት ውስጥ በጣም ከባድ ስራ ሰርቷል። ነገሮች በሙሉ እንዲያዙ፣ ጤና እንዲያዝ ኦላ ዲኪ ማንታሳ ቡና ማጃ መንፈስ አለም ላይ በመንፈሴ ሲሄድ አንድ ሰውዬ አገኘሁት። ይሄ ሰውዬ ንጉሴ ይባላል። አሜን። እኔ ነኝ ንጉሴ አንተ ፕሮፌሳይ ንጉሴ ላይ የተሠራውን ሥራ በንጉሴ ላይ የተሰራ አስማት፣ መተት፣ ሙዋርት በኢየሱስ ስም ተገልብጦ ከዚህ ሰዓት ጀምሮ የሰማይ አምላክ እግዚአብሔር ነፃ ወጥቷል። በሮች ተከፍቷል። ኢኮኖሚ ተከፍቷል። አይምሮ ነፃ ወጥቷል። ከአይምሮ ህመም አሁን ነፃ ወጥተሃል። ለዘላለም ተፈውሰሃል። አሜን። በጣም የገረመኝ አንጀትክ ላይ ራሱ ችግር አለ። ሚገርም ነው የአንጀት ካንሰር ሆኖ ሊቀበር ሊሞት የተዘጋጀ ሰው ነው። አንጀቱ ላይ ራሱ ችግር አለ። እግዚአብሔር እንደዚህ ያለኝ ይሄንን ካንሰር እየሆነ ያለውን አንጀት ፈውሼዋለሁ። በዚህ ሰዓት ጀምሮ ሰላም አግኝተዋል። እግዚአብሔር የእረፍት እንቅልፍ እንድተኛ ፈውሻለሁ አለ። ተፈጸመ። ሰላም ይድበቃ መተመስገብ ነው። ወቶ ነበር ጦሩን አሰባስቦ